እኔ የምለው ግን ማለት ነው ፍቅረኛ ይትወኝ ወይም ደግሞ ባሌ ይትወኝ ብላችሁ እራሳችሁን ለማጥፋት የምትሞክሩ ሴቶች ማለት ነው። ቆይ ምናችሁ ነው የሚያማችሁ እንዴ? ምናችሁ ነው የሚያማችሁ? እግዚአብሔርን ምናችሁ ነው የሚያማችሁ? የሆነ ልጅ ደውሎልኝ ማለት ነው መድሃኔ ያለምን ነው ምላችሁ ደውሎልኝ፣ ማንነቱን መናገር ስለማልፈልግ ነው ደውሎልኝ ማለት ነው ፍቅረኛዋ ስለተዋት ብቻ ራሷን ልታጠፋ፣ እህቴ አለ። ፍቅረኛዋ ትቷት ማለት ነው ራሷን ልታጠፋ ደረስንና አዳናት። መድሃኒ ያለ ምን ነው ምላችሁ አለኝ። ፍቅረኛዋ ስለተዋት ማለት ነው። ባል የት ሆኝ ፍቅረኛ የት ሆኝ ብላችሁ ራሳችሁን ለማጥፋት የምትሞክሩ አረብ ሀገር ሁናችሁ ከፎቅ ራሳችሁን የምትወረውሩ፣ ኢትዮጵያ ሁናችሁ መርዝ ትጠጣላችሁ? ራሳችሁን ሲጥ ታረጋላችሁ እንዴ? ቆይ ምናችሁ ነው የሚያማችሁ? እግዚአብሔር እንዴ! አሁን እንደዚህ ፍቅረኛ መያዝ ደረጃ የምትደርሱ ሴቶች ወይም ወንዶች ማለት ነው 19፣ 20፣ 25፣ 27 ወይም ደግሞ 30 ዓመት ውስጥ ያላችሁ ናችሁ። እንደዛ ማለት ደግሞ እስከዛ ድረስ እንዴት ነበር ስትኖሩ የነበረው? እኔ እሱን ስለማፈቅረው ያለሱ መኖር አልችልም፣ ወይም ደግሞ እሷን ስለማፈቅራት እኔ ያለሷ መኖር አልችልም ከዛ በፊት እንዴት ነበር ስትኖሩ የነበረው? ከዛ በፊት እንዴት ነበር ስትኖሩ የነበረው ማለት ነው እንዴ! መድኃኒዓለምን እኔ በጣም ነው የገረመኝ። እኔ ፍቅረኛዬ ተወኝ ብዬ፣ ባሌ ተወኝ ብዬ በጭራሽ ራሴን አላጠፋም። ከሱ በፊትም ስኖር ነበር፣ ከሱ በኋላም እኖራለሁ። እግዚአብሔር ነው ምላችሁ። በጣም በጣም ብዙ ልጆች እንደዚህ እያደረጉ ነው። በጣም ብዙ ልጆች በተለይ አረብ ሀገር ያሉ ከፎቅ ራሳቸውን የሚወረውሩ በብዛት ማለት ነው አሁን አንዳንዶቻችን በጣም ያልገባን ነገር አረብ ሀገር ያሉ ልጆች ራሳቸውን ሲያጠፉ ቤተሰቦቻቸው ብራቸውን በልተውባቸው፣ ቤተሰቦቻቸው አትምጭ ብለዋቸው፣ በጭራሽ ወይ ለፍቅረኛዋ፣ ወይ ለባሏ ብር ልካ ባሏ ሲከዳት ወይም ደግሞ ፍቅረኛዋ ሲከዳት የዛን ጊዜ ራሷን ታጠፋለች። ታዲያ የምትጎደው ማናት? እሷና ቤተሰቦቿ ማለት ነው። አንድ ነገር ልንገራችሁ ማለት ነው የሰው ልጅ መኖር የማይችለው ያለ ፈጣሪ ብቻ ነው። እግዚአብሔርን ነው የምላችሁ። የሰው ልጅ መኖር የማይችለው ያለ አምላክ ብቻ ነው። በቃ እንዴ በነገራችን ላይ በህይወታችን የሚመጡ ሰዎች መልካምም ሆኑ መጥፎም ሆኑ ለእኛ ሊያስተምሩ ነው። በቃ እኛ ሊያስተምሩ ነው የሚመጡት ማለት ነው። እኛ ጋር ለምሳሌ የሆነ ሰው ጥሎን ሲሄድ የሆነ ምክንያት አለው ያ ሰው በቃ እስከዛ ድረስ ነበር ከኛ ጋር መቀጠል ያለበት። ከዛም በኋላ መቀጠል አይችልም፣ ሄደ ወይም ደግሞ ያቺ ሴት ከእሱ ጋር መቀጠል ወይም ደግሞ ከእሱ ጋር መቆየት የምትችለው እስከዛች ሰዓት ነበር የተፈቀደላት። እንዴ አንዳንዴማ በፈጣሪ ስራ እኮ አትግቡ፣ እግዚአብሔርንም አትፈታተኑ። እግዚአብሔርን ነው ምላችሁ። ደውሎ ማለት ነው በጣም ደንግጦ እየተንቀጠቀጠ፣ እንዴ እህቴ እኮ አለኝ አንቺ እኮ የማታውቂው ነገር አለ እህቴ ራሷን ልታጠፋ ደርሰን ነው ያዳናት። ለምን እለዋለሁ፣ ፍቅረኛዋ አልፈልግሽም ስላላት። አረ ተው ጎበዝ፣ አረ በተለይ ሴቶቹ እግዚአብሔርን፣ በተለይ ሴቶቹ ምኑናችሁ ነው ያለ ወንድ መኖር አትችሉም። እንደ ፍቅረኛ ሲተዋት ራሷ ት ለት ራሷን ማጥፋት፣ ባሏ ሲተዋት ራሷን ማጥፋት። ይሂድ ጥርግ ይበል፣ መንገዱ ይጨርግ ያድርግለት። እሱ እሱን ከህይወትሽ ሲያወጣው ማለት ነው ያን ሰው ከህይወትሽ ሲያወጣው፣ የሆነ ነገር እግዚአብሔር ለአንቺ እያስተካከለልሽ ነው። አንዳንዴ ማለት ነው በሕይወታችን ያለንን ነገር ሲወስድብን የተሻለ ነገር ሊያመጣልን ነው። ግን ይህንን ነገር ብዙዎቻችን አንረዳውም። እኔ እግዚአብሔር ነው የምላቸው በዚህ እድሜ በጣም ብዙ ነገር አሳልፌያለሁ። ብዙ ትምህርት ወስጃለሁ ማለት ነው፣ በጣም ብዙ ትምህርት። ግን አንድ ነገርም ነገር የምነግራችሁ ነገር ቢሆን የዋህነት ማለት ነው፣ መልካምነት፣ ደግነት መጨረሻ ላይ ለራሳችሁ ነው የሚከፍላችሁ። አሁን አንዳንዱ ሰዎች አይ፣ እንደዚህማው መልካምነት ይጎዳል፣ ጥሩነት ይጎዳል፣ አናረግም የምትሉ ሰዎች አላችሁ። ስህተት ነው። መልካምነታችሁን ቀጥሉበት። መልካም ያደረጋችሁለት ሰው ጥሩ ነገር ያደረጋችሁለት ሰው መስዋዕት የሆናችሁለት ሰው ትቷችሁ ሲሄድ ጻጻቱ ለዛ ሰው ነው ለእናንተ ግን እጥፍ ድርብ ሆኖ ነው የሚመጣላችሁ ማለት ነው። እንዴ የሰማይ ላይ ያለው አምላክ ምን ያህል መሰላችሁ! እንዴ የማይተኛው የማያንቀላፈው። የት ሄዱ? መልካም ነገር ስዘሩ መልካም ይበቅልላችኋል። መጥፎ ነገር ስዘሩ መጥፎ ሆኖ ይበቅልላችኋል። በጭራሽ ማለት ነው ሰው የጎዳችሁን ሰው ለመጉዳት አትሞክሩ። በጭራሽ ማለት ነው እንደውም ማለት ነው እናንተን የጎዳችሁን ሰው እናንተ የትማድርሱ ብለው ያሰባችሁን ሰው እናንተ እላይ ደርሳችሁ ሰርታችሁ ተቀይራችሁ ነው ለዛ ሰው ማሳየት ያለባችሁ። ገብታችሁ። አሁን አንዳንድ ወንዶች ምን አሉ? ምን ያደርጋሉ መስሏችሁ? እናንተ በመልካምነት በደግነት ስታግዟቸው ስትረዷቸው ሸውጃታለሁ የሚሉት ነገር አለ። እናንተ ግን ተሸውዳችሁ ሳይሆን መልካምነታችሁ ነው ለዛ ሰው ጥሩ ነገር እንድታደርጉ ያስገደዳችሁ። ጥሩነታችሁ፣ መልካምነታችሁ፣ ደግነታችሁ ነው። ገብቷቸዋላ ግን ብዙ ሰዎች መልካምነታችሁን እንደ ሞኝነት እንደ ጅልነት እንደ የዋህነት እንደ ጅልነት የሚያውሰዋች አሉ። ይዋችሁ ምክንያቱም መልካምነት እጥፍ ድርብ ሆኖ ነው በኋላ የሚመጣላችሁ። እኔ መድሃኔ ዓለም ምስክሬ ነው ነው የምላችሁ፣ ሆኖ ስላየሁት ነው በራሴ ላይ ተደርጎልኝ ስላየሁትኝ ነው። ብዙ ሰዎች የትም አደርስ የምሷ ብለውኛል። ግን አሁን እነሱ ያሉት ታች ናቸው፣ እኔ ላይ ነው ያለሁት። መድሃኔ ዓለምን ነው የምላችሁ እና ሰው ሲሄድ ለምክንያት ነው። ሰው ሲመጣ ለምክንያት ነው። ወደ ህይወታችሁ የሆነ ሰው ሲገባ በምክንያት ነው። ከህይወታችሁ ደግሞ የሆነ ሰው ሲወጣ ለምክንያት ነው። በጭራሽ ማለት ነው ፍቅረኛ የትሆኝ ባሌ የትሆኝ ብላችሁ እራሳችሁን ለመጉዳት አትሞክሩ። እንደውም ጠንካራ ሆናችሁ ነው መቆም ያለባችሁ። በእርግጥ ከዛም በኋላ ለሰው ልጅ ያላችሁ እምነት ቀንስ ይሆናል፣ የካፊፍ ይሆናል። ያኔ ግን ደግሞ ቢሆንም ደግሞ በጣም ጎበዝ ጠንካራ ትሆናላችሁ በዚች ምድር ላይ ማለት ነው። ልቧ ተሰብሮ የተጠገነች ሴት ማለት ነው። በጣም ጎበዝ ጠንካራ ታታሪ ናት፣ የዋህ ናት፣ ደግ ናት። በነገራችን ላይ አንዳንድ ሰዎች የዋህ ነበርኩ እኮ ደግ ነበርኩ እኮ፣ ግን በሰዎች ምክንያት መጥፎ ሰው ሆንኩኝ ብላችሁ የምታስቡ ሰዎች አላችሁ። በጭራሽ በሰዎች ምክንያት መጥፎ አትሆኑ። እንደውም ሰዎቹ መጥፎ ነገር ሲያደርጉባችሁ እናንተ መልካም ሆኑ። እነዛን ሰዎች አንተ እነዛን ሰዎች እራሱ ትቀይሯቸዋላችሁ። አሁን የሆነ አንዳንድ ሰዎች አሉ፣ ምንም ነገር ብታደርጉላቸው አመሰግናለሁ የማይሉ ሰዎች አሉ። ውስጣቸው እኮ ያመሰግናችኋል፣ ግን ከላይ አመሰግናለሁ ማለት የማይወዱ ማለት ያለመደባቸው ሰዎች አሉ። እና እንደዚህ አይነት ሰዎችም ማለት ነው በብዛት የሆነ ነገር ሲሰጧችሁ አመሰግናለሁ በሏቸው፣ አመሰግናለሁ በሏቸው፣ ትንሽም ነገር ሲያደርጉላችሁ። ከዛ እነዛ ሰዎች እየተማሩ እየተማሩ ይሄዳሉ ከእናንተ ማለት ነው። የወንድም ሚስት የሆነች ጎረቤት ነበረቻት እና። ቅድሚያ ሁሉን ነገር ለራሷ ነው የምታደርገው። ከዛ የሆነ ጊዜ የሆነ ነገር ገዝታ ስትመጣ ከገበያ ምናምን ገዝታ ስትመጣ ትሰጣታለች ለእሷ፣ የወንድሜ የሚስት ማለት ነው። እና እሷ እኮ ምንም ማሰጥሽ፣ ለምንድን ነው አንቺ መሰጫት? አልኳት። አይ አንቺ አለችኝ የዋህነሽ አለችኝ። ምነው አልኳት። ሰውን ማለት ነው መጥፎን ሰው መልካም የምታረጊው አንቺ ራስሽ ነሽ አለችኝ። አንቺ ስታደርጊለት እየተማረ እየተማረ እየተማረ ይሄዳል። መስጠት እየተማረ ይሄዳል ደግነት እየተማረ ይሄዳል። በእርግጥ አንዳንድ ሰዎች ከደማቸው ነው በቃ የፈለገ ነገር ብታስተምሯቸው የሆነ ጊዜ ላይ በቃ ይሁን እንዴት ነው መልካም ሆኖ ስትሏቸው ተገልብጠው ታገኟቸዋላችሁ። በቃ መጥፎነት ከደማቸው የሆነ ሰው አለ። ሰው ሲያገኝ ደስ አይላቸውም፣ ወይ ሰርተው ይቀየሩ ወይ ደግሞ ሰው ሲያገኝ ደስ አይላቸው፣ እግዚአብሔር ነው የምላቸው አንዳንድ ሰዎች። እንደዚህ አይነት ሰዎች አሉ። እናንተ ስትሰሩ አይወዱም፣ እነሱም አይሰሩ ቁጭ ብለው በቃ አንዳንድ ሰዎች ደግሞ አሉ የሰው ደስታ በጣም የሚያስደስታቸው። እኔ እግዚአብሔር የተመሰገነ ይሁን እስካሁን ድረስ መጥፎ ሰው ገጥሞኝ አያውቅም። በተለይ አካባቢ ጓደኞቼ እኔም ጓደኛ ስቀርብ አይቼ ተመልክቼ ነው። እግዚአብሔር የተመሰገነ ይሁን እስካሁን በዙሪያ ያሉ ጓደኞች በሙሉ ታታሪ ሰራተኛ፣ ሰው አክባሪ፣ ሰው የሚወዱ ናቸው። በብዛት ጓደኞቼ ማለት ነው። በተለይ በስራቸው በኩል በጣም ታማኝና ታታሪ የሆኑ ናቸው። ጓደኞች በሙሉ ዙሪያዬ ያሉት ማለት ነው። እና እግዚአብሔር ይመስገን ስለ ሁሉም ነገር። በነገራችን ላይ ላይክ፣ ሼር አድርጉ። ችኩል ችኩል ብዬ ነው ቪዲዮ የሰራውባችሁ። ምክንያቱም ያው የመሄድበት ቦታ ስላለ ቸኩዬ በችኮላ ነው ቪዲዮ የሰራውላችሁ ማለት ነው። በያላችሁበት ሰላማችሁ ይዛልኝ። ባይ ባይ። ከወደዳችሁት ላይክ፣ ሼር ማድረጋችሁን እንዳትረሱ። ወዳችኋለሁ፣ አከብሯችኋለሁ። ቃናር ሴማ ነኝ። ላይክ አድርጉልኝ፣ ሼር አድርጉልኝ። መልካምነት ለራስ ነው። እውነቴ ነው። አሁን ስላችሁ እንደነበረው ማለት ነው። መልካም አድርጉ፣ መልካም ዝሩ። የት ላይ በቅሎ እንደምታገኙት አታውቁትም። እግዚአብሔርን ነው የምላችሁ። መልካም የዘራችሁት ነገር ፍሬ አፍርቶ ነው የምታገኙት። ስለዚህ መልካም ሰዎች መልካም መዝራታችሁን እንዳትተው። እኔ በጣም ማለት በራሴ ላይ ስለደረሰ ነው ስለጠቀመኝ ነው ማለት ነው የምነግራችሁ። በቃ እንደ ምስክርነትም በሉት።